መንግስት በቡና ምርትና ጥራት ላይ ልዩ ትኩረት በመስጠት ዘርፉ እንዲያንሰራራና ና ኢኮኖሚያዊ ጠቀሜታው እያደገ እንዲመጣ እየሰራ ይገኛል በዚህም በተለይ ቡና ምራች የሆኑ አካባቢዎች ላይ ተጨባጭ ለውጥ እየታየም መጥቷል ለማሳያ በዘንድሮ የምርት ዘመን የቄለም ወለጋ ዞን አርሶ አደሮች ከሰባ ሺህ ቶን በላይ በጥራት የተመረተ ቡና ለማዕከላዊ ገበያ ለማቅረብ እየሰሩ ይገኛሉ በዞኑ የሰዩ ወረዳ አርሶ አደሮች በባለሙያ ምክር በመታገዝ ቡናን በብዛትና በጥራት አምርተው ለገበያ በማቅረብ እና ከፍተኛ ገቢ ለማግኘት በትኩረት እየሰሩ መሆናቸውን ገልጸዋል። ከዚህ ቀደም ቡና ስንለቅም ያለ ጥንቃቄ ነበር የምንሸመጥጠው። ይህ ደግሞ የቡናው ዛፍ ዳግም ምርት እንዳይሰጥ ያደርገዋል። አሁን ግን ባለሙያዎች በሰጡን ስልጠና መሰረት በአግባቡ በመልቀም ጥራቱን የጠበቀና ብዙ ምርት እንድናገኝ እያገዘ ነው። ሀለ ከቅርብ ጊዜ ወዲህ ባለሙያዎች በሰጡን ስልጠና መሰረት ከዚህ ቀደም ከምናመርተው ምርት ጨምረን ለገበያ ማቅረብ ጀምረናል። የቡና ዋጋ እየተሻሻለ በመምጣቱ ተጠቃሚነታችን እየጨመረ ኑሯችንም እየተሻሻለ ነው። የሰዮ ወረዳ አስተዳዳሪ አቶ ምትኩ በቀለ በቡና ምርት ላይ እየተደረገ ባለው የክትትልና የድጋፍ ስራ ዘንድሮ ከሰዮ ወረዳ 120 ቶን ቡና ለማዕከላዊ ገበያ ለማቅረብ እየተሰራ መሆኑን ተናግረዋል። በዘንድሮው ዓመት በ484 ሄክታር መሬት ላይ ቡናን እያለማን እንገኛለን። ባለፉት አምስት ዓመታት በተሰራ ሥራ በአንድ ሄክታር ይገኝ የነበረውን አምስት ኩንታል ምርት ወደ ዘጠኝ ኩንታል አሳድገናል። በዚህም የአርሶ አደሩ ምርታማነት እየጨመረ ነው። በዚህ ዓመትም 70 ሺህ ቶን ቡና ለማዕከላዊ ገበያ እናቀርባለን። በቡና ምርት ላይ የሚታየው ሕገወጥ ንግድን ለመከላከል በከፍተኛ ትኩረት እየተሰራ መሆኑን የተናገሩት ደግሞ የኦሮሚያ ንግድ ቢሮ ምክትል ኃላፊ አቶ አጥናፉ ደምሴ ናቸው። ቡናወጅ ወልቀበቱ ደልደልቶ ተቡነ ከቡና ጥራትና ኮንትሮባንድ ጋር ተያይዞ በአቅራቢዎች በኩል የሚፈጠረውን ችግር ለመቀነስ እቅድ ተይዞ እየተሰራ ነው። በዚህም አርሶ አደሩ ከማምረት ጀምሮ ለገበያ እንዲያቀርብ ሁኔታዎች እየተመቻቹ ነው። እንደ ሀገር ከቡና ሶስት ቢሊዮን ዶላር ገቢ ለማግኘት እቅድ መያዙ ይታወቃል። ለዚህ እቅድ መሳካትም የድርሻችንን እየሰራን ነው። ዘገባው የቄለም ወለጋ ዞን ኮሚኒኬሽን ጽህፈት ቤት ነው።